ለእህቷ ለኤፍራታ ነግራት ነበረ። በጣም የሚያሳዝነውና ትልቅ ችግር ውስጥ የገባው የአቶ ብሩኬ ነገር ነው። ይሄም ደግሞ ለመድብል ወንድሙ ትልቅ ሀሳብ ጥሎበታል። ለአንድ ጓደኛው ብሩክ እንደጠፋ ቢነግረውም በብሩክ አካውንት ግን ሁለት ባለ ሀብቶች ወይም ባለስልጣኖች በብሩክ አካውንት ብዙ ሚሊዮን ብሮች እንዳስገቡ መድብል ሰማ። መረጃውንም በአስቸኳይ እንዲልክለት ታረገ። በኋላ ያየውን ሰው ግን ማመን አቅቶታል። እንዴ ወንድሜ ከዚህ ሰው ጋር እንዴት ተገናኘ? ብሎ ደነገጠ መድብል። ይህም ባለስልጣን በጣም ኃይለኛና እጁ ረጅም ስለሆነም ስለሚያውቀው ከብሩክ ጋር መገናኘቱን ሲያውቅ በጣም ደንግጧል። ብሩክ ገና አሁን የማይወጣበት ወጥመድ ውስጥ እንደገባ መድብል አውቁ፣ በጣም አዘነ። ወይኔ ወንድሜ ከማጋ እንደተገናኘ እኮ አላወቅም፣ ወይኔ ወይኔ ብሎ በጣም ጭንቅላቱን ይዞ በማዘን ልቡ ተሰብሯል። ኤፍራታ ማህል ለማወጣጣት ብትሞክርም ከዚህ ቀደም ዝና ያላትን ስለ አደንዛዥ ዕጹ ኤፍራታን አልነገረቻትም ነበር። አሁን ላይ ግን ዝና ስለ ብሩክትቶ ስለ ሉላና ሞገስ ነው እያሰበ ያለው። ይሄንን ሚስጥር ደግሞ እንዳት ነግሬ ብሎኛል። ከዚህ ቀደም ስተቴ ተምር ያለው አሁን ግን አልነግርሽም። ምንም ብቲ እኔማም ማምነው ዝናን ብቻ ነው የምሰማው። እሱንም ደግሞ እና ቤቱን የምናረገልሽ አይገዛልሽም እንደ ብትላትም ይገዛልኛል፣ የሚገዛልኝም ደግሞ ሞገስ ተሞተና ሉላ ወደ ዝና ከተመለሰች ነው እያለች ነገረቻት። ተይ መሐሌት ዝና መጠቀሚያ እያረገሽ ነው የሆነ ወንጀል ውስጥማ ሊያስገባሽ ፈልጓል ብትላትም እኔ አላውቅም፣ እኔ ዝናን ግን አምነዋለሁ ምን ምን እንደሚሰራ ከባድ ሰው ነው ዝና ማለት ብላ ኤፍራታን አሳመነቻት ኤፍራታ ተይ እህቴ መሀሌት ዝና መጀመሪያ ምን እንደሚሰራ ማወቅ አለብሽ ብላት ነበረ እኔ ምንም ይስራ ብቻ ገንዘቡን ይስጠኝና ቤቱን ይግዛልኝ እንጂ ምንም የሚመለከተኝ ነገር አለ ብሩክ ሲፈልግ ለመድብል አይልም ብላ ይሄንን ሁሉ መድብል እየሰማ ነበረ ሞገስ የሉላን ውበት እያደነቀ ወይኔ ዝና ምን ነክቶት ነው ግን ይሄንን የመሰለው ውበት ቤት ዘግቶ ያስቀመጠው የሚገርም ነው ብሎ ለሉላ ሲነግራት፣ ሉላ አንተ ከዝና የተለየ ነገር ምን አድርገክ ነው? ያው ነው። አሁንም እኮ የቀረኝ እንደ ዝና መገረፍ በቀበቶ ነው እንጂ ቤት ተዘግቶቢ ነው የሚውለው ምንም ልዩነት የላችሁም አለችው። ሞገስ ተይሉ ላየ እኔ እኮ እየፈራሁ ነው። አንደኛ አንቺ የዝና የሰማንያ ሚስቱ ነሽ። በዚህ ላይ ደግሞ ሰማንያ ሽን እኮ አላወረድሽም። ቢያገኘን ምን እንደሚፈጠር ስለማስብ ይሄንን ነገር ደግሞ ደስታችንን ወደ ሀዘን እንዲቀየር ስላልፈለግኩ ነው። አሁን ግን መድብል ቀላል ሰው እንዳይመስልሽ፣ ዝና ሲከታተለን የነበረው በቲኤም ብር ስናወጣ በዛ እየተከታተለን ነው። አሁን ላይ ግን አያገኘንም። በዚህ አይነት እኮ ስልካችንም ጠልፎታል ማለት ነው፣ አለች ሉላ። ሞገስም እስካሁን ስልካችንማ ቢጠልፈው ያገኘን ነበር፣ ስለዚህ አሁን አትፍሪ ብሏታል። ሉላም ይሄንን ካዳመጠች በኋላ እሽ ሞገሴ ብለዋለች ማለት ነው። በጣም የሚገርመው አሁን ላይ ምሳሌ ስለ ብሩክ በጣም እየተጨነቀ ትገኛለች። ቅድስትንም ለምንድን አባዬ የማይደውልልን? ቆየ እኮ ተሄደ በጣም ቆየ፣ በጣም ናፍቆኛል አባቴ፣ አለቻት። ቅድስትም በቃ መሀል ምሳሌ ይመጣል አልኩሽ አይደል እንዴ፣ ስራ በዝቶበት ነው ይደውልልናል፣ አለቻት። ምሳሌ ግን አባቷ የመሰላት ወደ ውጭ እንደሄደ እንጂ በምን ሁኔታ ውስጥ እንዳለና ማን እንዳገ እንዳገተው? ወይም በህይወት ይኑር አይኑር አታውቅም። ቅድስትዬ አንቺ እናቴ ትሆኛለሽ አይደን አለቻት። አዎ ከእንግዲህ በኋላ ምሳሌዬ አንቺ ልጅሽ ነ ልጄ ነሽ፣ አልወለድኩሽም እንጂ እኮ እኔ አይደለሁ እንዲያሳደግኩሽ፣ በሐዘንሽም ቢከፋሽም ብትደሰችም እስከ ህይወትሽ ፍጻሜ አልለይሽም ብላ ቃል ገባችላት። ምሳሌ በጣም ተደሰተች እና ከኛ ቤት አትሄጅም አይደል አለቻት። ቅድስትም አልሄድም ምሳሌ የእኔ ቆንጆ ልጅ ብላታለች። ምሳሌም በጣም በመደሰት አይተነሳ እና ቁርስ ልስራልሽ እንዴ ብላን ነበረ። ቅድስትም የኔ ቆንጆ ምሳሌ ቁርስንማ እኮ ድንጋጤ አበላሸኝ አለቻት። እሺ ለአጎቴ ምንድን ነው የምትሰሪው ብትላትም፣ አጎትሽ የሚወደው ጨጨብሳ ነው ለምን ፍራስ ሰሪለትም ብላ ጠየቀቻት እንዴ ንፍሮ ለቁርስ ብላ ቅድስት ሳቀች። ምሳሌም አዎ አንድ ቀን እኮ ንፍሮ ወዳለሁ ሲል ሰምቼዋለሁ አለች። ንፍሮ ምን እንደሆነ ግን ታውቂያለሽ እንዴ ብላ ጠየቀቻት በመገረም ቅድስት። ምሳሌም አላውቅም እኔ ምንድን ነው እሱ ብላን ነበር። በቃ ስለማታውቂ ስለ ንፍሮ አልቀየምሽም እላታለች። ሰላም ውድ ተመልካቾቼ እንዴት አላችሁ? ናና ለቤተሰቦች ሰላማችሁ ይብዛልኝ። በመላው ዓለም የምትገኙ ኢትዮጵያንም ኤርትራንም ሰላም ሰላም ብያለሁ። ለቤት አዲስ የሆናችሁ እንደተለመደው ሰብስክራይብ፣ ላይክ አድርጉኝ። ለነባሮች ደግሞ መታችሁ ስለምታበረታቱኝ ከልብ አመሰግናለሁ። ፈጣሪ ያክብርልኝ። ወጥቶ ከመቅረት ከድንገተኛ ሞት ይሰውረን ይሰውራችሁ፣ ካስመሳይ ሰዎች ማለት ነው። የምሳሌ ድራማ ላይ እንግዲህ መሀሌት በአሁን ሰዓት በቁሟ እየቃዠች በህልሟ ብዙ ስለ ዝና ክፋት በህልሟ ተደጋጋሚ እየመጣባት እንቅልፍም አልተኛችም። ይህንን ጉዳይ ደግሞ ለእህቷ የፍራታ ብትነግራትም እና ቀድሞ ፈጣሪ ተጠንቀቂልሽ ነው እንዴ በህልምሽ የመጣው ብላት ነበር። አትቀልጂ አንቺ ብላታለች። እንግዲህ መጥፎ ህልም አይተሻል ማሀሌት፣ ከዝና በዝና እጅ ሳጠፊ ቶሎ ብለሽ ከዝና መራቅ አለብሽ ነው የምንለው ማለት ነው። እንግዲህ ዝና ብዙ ስራዎችን እንደሚሰራ አብሶ ህገወጥ የሆኑ በማይፈቀዱ አደንዛዥ እጾችን ጎጂ የሆኑ ነገሮችን ሉላ ለሞገስ አንድ በአንድ ነግረዋለች ማለት ነው። ዝና ከዚህ ቀደም ግን ይሄም ጉዳይ ብሩክ እንደሚሰራ ነበረ ለመሀሌት ያስረዳት። መሀሌት አሁን ያን ሚስጥር አርጋ ለኤፍራታ መናገር አልፈለገችም ማለት ነው። ኤፍራታ ነገሮችን ለማወጣት እና ይህንን ደግሞ ብሩኬ የት እንዳለ መረጃ እንዲደርሳት ለመድብል ለማስረዳት እየሞከረች ትገኛለች ማለት ነው። ማህሌት ዝና ወደ ሀዋሳ እንደሄደ ነግራታለች ለኤፍራታ። ይህንንም ሙሉ በሙሉ እንግዲህ መድብል ሰምቷል ማለት ነው። መድብል እንግዲህ የወንድሙን የብሩኬን ጉዳይ አንድ ወዳጁ ከላከለት በኋላ በጣም አደገኛ ወጥመድ ውስጥ እንደከተቱትና እንደገባ እንዴት ሆኖም ደግሞ ከዚህ ባለስልጣን ጋር እንደተገናኘ ግራ ገብቶት ጭንቅላቱን ይዞ ስለ ወንድሙ ብሩኬ መድብል በጣም እያዘነ ይገኛል። ከከባድ ሰው ጋር ነው እኮ ወንድም እየተገናኘከው የተዋወቃችሁ ብሎ በጣም ተገርሟል ማለት ነው። ይሄ ራሱ አስገራሚ ነው። የቤቱ አለመሸጥ ደግሞ ሌላ አንድ ጥያቄ ጭሯል። ሞገስንም አስገርሟል። ዝና ይህን ጉዳይ እንዴት ሊያውቅ ቻለ? ቤቱ ካልተሸጠ ብሩ በማን በኩል ደረሰው? የሚለውን እንግዲህ ኢንፎርሜሽን መድብል በአሁን ሰዓት እየሰበሰበ ይገኛል ማለት ነው። ብሩክን ከከባዱ ባለስልጣን ጋር ሲያገናኘው ማን ይሆን? እኔ ግን የምለው ይሄን ጉዳይ ዝና ከዚህ ከባለስልጣኑ ጋር አገናኝቶት ራሱን ለማሸሽ ያደረገ ጉዳይ ነው ብዬ ነው የማስበው። ቤቱ እንዳልተሸጠ ደግሞ ዝና ኬት ሰምቶ ለመሐሌት ትነገራት የሚለውም ይሄ ሌላኛው ጥያቄ ነው ማለት ነው። ይህን ጉዳይ እንግዲህ ሚስጥር ነው ብሎ ዝና ለመሐሌት ቢነግራትም መሐሌት የቤቱን ለማግኘት ጉጉት ስላላት መታ ለነ ቅድስት ትነግራለች። ቅድስትም ደግሞ ጉዳዩን ለመድብል ብትነግረውም ማጣራት ላይ ይገኛል ማለት ነው። አሁንም ቢሆን ቤቱ እንዳልተሸጠና በምሳሌ ስም እንዳለ ግን ውክልናው በመድብል መሆኑን ተረርተዋል። ይሄ ራሱ አስደንጋጭ ነው። ብቻ እኛ የምንፈልገው ብሩኬ በሰላም እንዲገኝ ነው።